ሰላም ሚኒስቴር ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር በብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ዙሪያ ለ22 ቀናት ሲሰጥ የቆየው ስልጠና በዋናነትም ክህሎትን በማሳደግ ብቁ ዜጋን በማፍራት ብሎም በሀገር ግንባታ ዙሪያ ላይ ትኩረት ማድረጉ ይታወቃል። በማጠቃለያ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የአርባ ምንጭ ዩኒቨርሲቲ ፕሬዚዳንት ዶክተር ኢንጂነር አብደላ ከማል እንደተናገሩት አርባ ምንጭ ዩኒቨርሲቲ ለዘመናት እውቀት የታጠቁ ምሁራንን ከማፍራት አኳያ በርካታ ስራ እየሰራ መቆየቱን አስታውሰው በተለይ ደግሞ ለገጠሩ ማህበረሰብ ችግር ፈቺ የሆኑ የምርምር ፕሮጀክቶችን እያከናወነ መሆኑን አስረድተዋል። ዩኒቨርሲቲያችን እውቀትን የታጠቁ ምሁራንን አሰልጥኖ ከማስመረቅ ባሻገር በተለይም የገጠሩ ማህበረሰብ እጅግ የገጠሩ ማህበረሰብ ክፍል በእጅጉ ተጠቃሚ ያደረጉ ስኬታማ የምርምር ፕሮጀክቶችን በመተግበር እንዲሁም በትላልቅ ሀገራዊ ጉዳዮች ላይ በመሳተፍ ዘመን ተሻጋሪ አሻራውን ያሳረፈ አንጋፋ ተቋም ነው። ከሀገራዊ አጀንዳዎች አንዱና ዋነኛ የሆነው የሰላም እሴት ግንባታ በመከተልም ዩኒቨርሲቲው ከሰላም ሚኒስቴር እና ከሌሎች አጋር ተቋማት ጋር በመቀናጀት የድርሻውን እየተወጣ ይገኛል። የሰላም ሚኒስቴር ጋር በጋራ በመሆን በሰላም ዙሪያ እየሰራ ያለው ስራ ዋነኛ መገለጫ ነው ብለዋል። ፕሬዚዳንቱም እንደ ሀገር የሰላም እሳቤ በትውልዱ አእምሮ ውስጥ እንዲሰርጥ እና ብሔራዊ መግባባት እንዲዳብር ላለፉት በርካታ ዓመታት ሰላም ሚኒስቴር ከተለያዩ ዩኒቨርስቲዎች ጋር በመተባበር የበጎ ፈቃድ ሰልጣኞችን በማሰልጠን ስምሪት ሲሰጥ ቆይቷል። አርባ ምንጭ ዩኒቨርሲቲም የዚህ በጎ አላማ ተባባሪ በመሆን ተሳታፊ ሰልጣኞችን ተቀብሎ በማስተማር የመኝታና የምግብ አገልግሎት በመስጠት እና ሌሎችም ተግባራትን በማከናወን የሀገራዊ ሰላም ግንባታ አለኝታነቱን አሳይቷል። ስልጠናውን የተከታተሉት ወጣቶች ያገኙትን እውቀት በአግባቡ ተጠቅመው ማህበረሰቡን ታች ወርደው በአግባቡ እንዲያገለግሉም ጥሪ አስተላልፈዋል። በሰላም ሚኒስቴር በሚኒስቴር ዴዕታ ማዕረግ የሚኒስቴሩ አማካሪ አቶ አበበ ወርቁ በበኩላቸው የወጣቶች በጎ ፈቃድ የማህበረሰብ አገልግሎት የወጣቱን የሀገርና የህዝብ ፍቅር የሚያሳድግ ነው ብለዋል። በጎነት ለአብሮነት በሚል መሪ ቃል የተጀመረው የወጣቶች በጎ ፈቃድ የማህበረሰብ አገልግሎት መርሃ ግብር ኢትዮጵያዊ ሴቶችንና መርሆችን ለወጣቱ ትውልድ በማስተላለፍ በዘር በጎሳ፣ በሃይማኖት እና በሌሎች ማንነቶች ላይ ያለውን መከፋፈል እና ጥርጣሬ በማስወገድ የወጣቶችን የሀገርና የህዝብ ፍቅር ለማሳደግ ከፍተኛ አስተዋጽኦ እያበረከተ የሚገኝ ፕሮግራም ነው። አክለውም ወጣቶች ማህበረሰባዊ እሴቶችንና የሞራል አቅም እንዲያጎለብቱ ለመደገፍ ያለው ሚና ቀላል የሚባል አይደለም ነው ያሉት። አንዱ የሌላውን እሴቶችና ባህል እንዲያውቅና እንዲያከብር ግንዛቤውን እንዲጨብጥ ከጭፍን ጥላቻ ወጥቶ እርስ በርስ የተጋመዱ ማህበረሰቦች እንዲፈጠሩ በማድረግ ዘላቂ ሰላምን ከማሳደጉን ባሻገር በጎነት የዕለት ተዕለትና የሕይወት ዘመን ተግባር እንዲሆን ከፍተኛ አስተዋጽኦ ይኖረዋል። ሥልጠናውን አጠናቀው ለምረቃ የበቁት ሰልጣኞች በመላው ሀገሪቱ ስምሪት ወስደው ሲንቀሳቀሱ ማህበረሰቡን በአግባቡ እንዲያገለግሉ አሳስበዋል። በዝግጅቱ ላይ የተገኙት የአርባ ምንጭ ከተማ አስተዳደር ጽፈት ቤት ኃላፊ አቶ ደስታ ደንበላም ሰልጣኞች በሚሄዱበት ሁሉ ስለ ሰላም ዘብ መቆም አለባቸው ነው ያሉት። በዚህ ቆይታችሁ ላይ ያገኛችሁትን ወደ ህብረተሰቡ በማውረድ የተሻለ ውጤት በማስመዝገብ የበጎነትን ጉዳይ የአንድ አካባቢ፣ የአንድ ብሔር፣ የአንድ ሰፈር፣ የአንድ ጎሳ ሳይሆን የመላው ኢትዮጵያ ያን ጉዳይ አንዳችን ለአንዳችን እንደምናስፈልግ አንዳችን ለአንዳችን መድረስ እንዳለብን በደንብ የተገነዘባችሁትና በስልጠናችሁ የወሰዳችሁ ስለሆነ ይህንን ተግባራዊ እንድታደርጉ። ከመካከለኛው ኢትዮጵያ፣ ከሲዳማ እንዲሁም ከትግራይ ክልሎች የመጡ ሰልጣኞች ስልጠናው አብሮነትንና አንድነትን ከማጠናከር አኳያ ትልቅ እድል እንደፈጠረላቸው ጠቁመው በቀጣይ ስራን በምን አግባብ ማከናወን እንድንችል እውቀት የሰጠን ነው ብለዋል። አሁን ከዚህ እንደሄድኩ ሌላ ብር ሌላ ሀገር ሄጄ ሰውን መርዳት እንድችል ደግሞ ብዙ ነገር ጎዳና የወደቀችን መርዳት፣ እንዴት መርዳት እንድችል እነ ደግሞ ከዛ ብሔር ጋር ተግባብቼ እንዴት መኖር እንድችል የእነሱን ባህላቸውንና ቋንቋቸውን ሁሉ ነገር ለምጄ ከነሱ ጋር ተስማምቼ ተግባብቼ መሮን እንድችል እሱን ተምሬያለሁ። ሂጂም ደግሞ እንደምሰራ ቃል ገባለ። ከትግራይ ክልል መምጣቴ እኔ በጣም ደስ ነው ያለኝ። ማለት በቃ ተነጥለን የነበርን አሁን ወደ አንድ ህብረ ብሔራዊነት የምንመጣበት እና ኢትዮጵያዊነት የምናሳይበት ወቅት ሆኖ ነው ያገኘሁት እና በዚህ ላይ እኔ የኢትዮጵያ ህብረ ብሔራዊነት በጣም ነው ደስ የሚለች። ከድሮ ጀምሮ ህብረ ብሔራዊነቱ አሁን እዚህ መጥቼ አግኝቼዋለሁ ብዬ ነው ማስበው። ማህበረሰቡ እንግዳ አቀባበሉ በቃ ሁሉም ባህላችን የተጓናጸፈች ኢትዮጵያ መሆኗ በጣም ደስ ይለኛል። እንደኔ ይሄ ስልጠና በጣም ጠቅምናናል አንድ ሆነን በአንድነት የተቸገሩትን እንረዳለን። ያው በጎነት ማለት ለእኛ በጣም ብዙ ስልጠና አግኝተናል። በመጨረሻም ለስልጠናው ስኬት ጉል ድርሻ ላበረከቱ አካላት የምስክር ወረቀት ተበርክቶላቸዋል።